እንደሱ እያፈጠጥክብኝ፣ ከለሬ እንዳይለቅ አንቺ ላይ የማፍጠጥም የማየትም ሙሉ መብት አለኝ። ኧረ ባክ ማን ማንነው መብቱን የሰጠ? ልብሽ ነው። አሁንስ ማረጋገጥ አገኘሽ ለምን እንደሆነ አለቃ ክንሳይ ሳሳልን ስትተኛ ትናፍቀኛለህ፣ ያው አሁንም አጠገብ የሆነ ትናፍቀኛለህ። ፍቅር እኮ እንደዚህ ነው። ለዛ ነው ፍቅር አያልቅም፣ ፍቅር በቃኝ አይባልም።

ይህን ያህል ጊዜ መደበቃችሁ ጥሩ ባይሆንም አሁን ግን ይሁን ብዬ ተቀብዬዋል። አባ እውነት ነው። አስቱዬን ጽ አስቱዬን አለኩ። ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንደት እንደት ናቸው? ሰላም ናቸው ለኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ በተሰበኑ ነባር የሆናችሁ ደግሞ ላይክ፣ ሼር ያደረጋችሁ አበረታታችሁኝ ወዳጆቼ። ዛሬ ደግሞ በጽናት ድራማ በክፍል ስልሳ አራት ይዤላችሁ መጥቻለሁ። ባለፈው ኪራና ጽናት ተኮራርፈው ነበር። ምክንያቱ የእናቱ መታመም ልንገረው ወይስ ልንገረው ብላ ለአባቱ ስትጠይቀው መጣች ማለት ነው። አባቱ ደግሞ እንዳትነግረው እያሏት እያለ ክረማ እውነቱ ማወቅ ያለበት እያለች እያለ መጣ ማለት ነው። እና ምንድነው ማወቅ ምችለው እኔ እኔ ምንድነ ማወቅ አለበት ያቸው ምንድነው ስላት እሷም እንደደበቀችው ከዛ ተኮራርፎ እንደነበረ ነው ያቋረጥ ነው። ዛሬ ደግሞ ፍቅር ፍቅር እየሸትት መጥተዋል። ልጅ መጀመሪያ ምን አለችው ፅናት? እንዴ ትኩር ብለን እንደሱ ብላ አትየኝ ከለር እንዳይለቅ አለችው ማለት ነው። እሱ ደግሞ እኔ በሙሉ አይን ማየትም ማየት ግዴት ግዴታ አለብኝ መብት አለኝ መብት አለኝ አላት ማለት ነው። እሷማ እንዴ ማን ነው የሰጠ መብት አለችው። እሱም ራሴ ነዋ አላት ማለት ነው። ወዶትዬ እንደዚህ እያሉ እየተጫወቱ እያለ ድንገት አባታቸው የክራ አባት መጣ። በጣም ደነገጡ ማለት ነው። ደንግጠው ተነሱ። ከዛ ፅናት ወጣ ሄደች ፈርታ ማለት ነው። አባት ክራ እንዴ አባቴ ምንድን ነው ቁልፍ ማን ሰጠ አለው። እንዴ በዚ አይደለ እንዴ ቁልፍ ማን ሰጠ አለት ማለት ነው። አባቱ ተደንግጦ ስለነበረ ነው ማለት ነው። እና ከዛ እነ ለምን አሁን መጣ ማለት መጣለው አይባልም እንዴ ምናምን አለው። እናት ደህና ናት አለው። አዎ ደህና ናት፣ እናትም ደህና ናት አለው ማለት ነው። እንደዛ ሲለው እሱም ወጣ ማለት ነው። ጽናት ብቻዋ ክሽና በተ ቁማ እንዴት አድርጌ ነው ስንት አደራ አደራ ብሎ ሰጥቶኝ፣ እኔ እንደዚ አድርጌ መጠበቂ ምን የለኝ ይሆን፣ እንዴት ብዬ ነው አሁን ፎቶ ማየት የምችለው፣ ፊታቸው እንዴት ብዬ ነው ማየው የምችለው፣ ለጋሽዬ ብላ እየተጨነቀች ክራ ደግሞ ተነስቶ ያሄደ ማለት ነው። ወደ እሷ ምን ሆነሽ ነው? ደግሞ ወይኔ ፍቅር ምን ሆነሽ ነው ብቻች የምታወሪው ምናምን አላት። እሷ ደግሞ እንዲ አሁን እንደት ነው እንደት ነው የምንለው እንዴት አባት መጥ እኮ አባት ታየን እኮ አለችው። ምን አለ ምን አለው አባት አለችው። አባቴማ ትጋባላችሁ የሰርጋችሁ ቀን ይቆረጣል ምናምን ብሎናል አላት ማለት ነው። እንዲህ አትቀልድ አትቀልድ። እኔ እውነቱ ነው እየጠየቅኩ ያለሁት አሁን አሁን እንዴት ነው መንገር። አለብን ለአባቲ እነግረዋለሁ አላት ማለት ነው። እንዴ እንዴት ለምን አለችው። እና እንዴት ነው ደብቀን ደብቀን እንዴት ነው በኋላ ችግር እንዳይመጣብን እኔ እኔ ግልጽነት በግልጽ መናገር አለብን አላት ማለት ነው። እሺ ግን የአባት የወላጆች መልስ ምን ይሁን ምን፣ እንዳትናደድ እንዲሁም እንዳትመልም እንዳታኮርፋቸው አለችው ማለት ነው። ችግር የለውም ቃል ገባልሻለሁ ብሎ ቃል ገባላት ማለት ነው። ውጆ ከዛ እንደዛ ብለው እየተጨነቁ እያለ ለነምሩ ጠሯቸው። ለምሩ ለምሩ ደውለች ማለት ነው ጽናት ጽናት ለምሩ ደውላ እንዴ ምሩ እየ ጉድ ሆኖ ሁልሽ እያወራን እያለን አብረን ግን ተቀምጠን እያወራን እያለ እኮ የክራ አባት መጡ፣ አለቻት ማለት ነው። እና ይምጡ እንዲ አንቺ እስከምት ነው ደብቀሽ ደባብቀሽ እውነቱ ተናገሩ ፍቅረኛሞች እንደሆናቸው እውነት መናገር አለባቸው፣ አለቻት ማለት ነው ጽናት እቲ ምሩ እንደዛ አለቻት። ከዛ አሁን በቃ መናገር አለብን ብለው መናገር አለብን ብለው ማለት ነው ወሰኑ። እንደዛ መናገር አለብን ብለው ወሰኑ ማለት ነው። ውጭት ዬ እሷ አባቱ ደግሞ ምናልባት ለጽናት ከመናገራቸው በፊት ምናልባት ጽናት አለዋት። አቤት ባለ ብሄው ሁሉ አስጠንቅቅሽ። ለምንድን ነው እነግረዋለሁ፣ እነግረዋለሁ ያርሹው። ለምንድን ነው እንደዚህ ይደረጋል እንዴ? ቃል አስገባሁሽም እንዴ አልዋት ማለት ነው። እንዴ እኮ እናም እንድታድርጊ ነው ከጠየቀኝ እንዳትነግሪው፣ በፍጹም እንዳትነግሪው አልዋት ማለት ነው። ግን እኮ እውነት ማወቅ አለበት። በኋላ አንድ ነገር የሆነ ነገር ስገጥም ለምን ቤተሰቦቼ በእኔ ላይ እምነት አይጠ አልጣሉም ይውሉ ይላሉ እኮ አለች ማለት ነው። እና ለእናቷ መጣ አስተማረች አሉ። ለእናቷ መጣ አስተማረች አሉ። አንቺ ደግሞ ከኛ ከወላጆቹ አውቀሽ ነው እንዴ እንደዚህ ምት የምታዝኝለት የምታስብለት አሏት ማለት ነው። ከዛ እሷም እሽ ብላ እየተጨነቀት እያለ ክራ መጣ፣ ክራ መጣ ማለት ነው። እንዲ ምንድን ነው ፍታችሁ ጥሩ ላይ አይደለም አለ ማለት ነው። ምንድን ነው ወረኛ በትማን በጀመር ክንዴ አሉት። ከዛ እንደዚህ ብለውት ማለት ነው፣ እንደዚህ ብለውት እህድ እሷ ደግሞ ጽናት ደግሞ በጣም ፈርታ ስለነበረ አሁን ደግሞ አባት እንዳይመጣን እዚ ላይ ተኛ እኔ ብላ ወደ ወደ ምኝታ ክፍሎ አሄደት ማለት ነው። እዚ ያስተካከለች ነበር። አንተ እዚ ላይ ደግሞ ምን ታሪክ ያለሽ አላት ኬራ እሷ ደግሞ እንዴ፣ እዚ ላይ ልተኛ ነው? ምኝታ ክፍል እያስተካከልክ ነው እንዴ? እኔ ብቻ የላድር ነው? አንቺ እዚ ላይ የምታድሪ ባላት፣ እና አባት እያለ አብረን እናድር ነው እንዴ? አታፍርም ትንሽ? አለች ማለት ነው። እና እኔ አላሳዘንሽም ብቻ ልተኛ አላሳዘንሽም አላት ማለት ነው። ከዛ ምንድን ነው እንደዚህ ብሏት እያለ አባቱ ጣሮት ማለት ነው። ምንድን ነው የደበቀኝ ነገር አለ እንዴ? ለምንድን ነው የማተነግረኝ የደበቀኝ ነገር አለ አሉት ማለት ነው። ከዛ ረ እኔ የደበቅኩ ነገር የለም፣ እኔ አልደበቅኩም፣ የደበቅኩ ነገር የለም አለ አለ ማለት ነው ክራ። ከዛ እንደዛ ብሎ እንደዛ ብሎ ሄደ። ጽናት የክራ አባት ሳሎን ላይ ተቀምጠው እያለ ጽናት መጣች። ኔ ተቀምጥ እዚህ ላይ አሏት። ተቀመጠች ማለት ነው አንቺ ለምንድን ነው እንደዚህ እንደዚህ ብዬ ምስታዘጋጅለት ምናምን ስለች ለምንድን ነው ለምንድን ነው ዝም ያልሽው አልዋት ማለት ነው። ረኔ ተናገር ያለው ራስዋነ ከሄደችው እንጂ እ እኔ እኮ ያሉኝም እያደረግኩ ነበር አለች ማለት ነው። ከዛ ተጨንቀው ስለነበረ ክራም ለናሆም ጠርቶ ሜሮም ለጸለጽ ጽናትም ለምሮ ጠርታ እንዴት ማድረግ እንዳለባቸው አማከረቻት። ምሮም እውነት መናገር እንዳለባት እንዲሁም ለክራም እውነት መናገር እንዳለባት እናቱ እናቱ እንደታመመች እውነት መናገር እንዳለባት አማከረቻት ማለት ነው። ከዛ እንደዛ ብለው መጡ፣ ተሰብስበው መጡ። ተሰብስበን መጥቶ እያለ ለአባታቸው ለክራ አባት ጠሩት ማለት ነው። ጠር ለምንድን ነው እንደዚህ አጠርፋቸው የጠራቸው ምን ሆናቸው ነው አላቸው ማለት ነው። ከዛ አይ ምንም አለ። ክራ ግን እኮ አለ አባቴ ልነግር የፈለኩት ነገር እኔ አግባ አግባ እያልክኛል ነበረ እኔ የምወዳት የምትወደኝ የማፈቅራት የምታፈቅረኝ ፍቅረኛ አለችኝ፣ አለ ማለት ነው። እና ይሄ ሁሉ እኔ እጮኛ እየፈለግኩልህ ዝም ትላለህ እንዴ? ወረኛ አሉት። እንዴ እንደዚህ እያልካል ነበረ እና እኔ አሁን የምወዳት የምትወደኝ አለችኝ። ደስ ይላል ደስ ይላል። የት አለች ማናት? አምጣታ አሉት። ከዛ ናሆሜ ናሆሜ፣ ምን አለ እዛ አለች ስቃለች። ጽናት እኮ ናት አለች ህፅናት፣ አዎ በጣም ደነገጡ ማለት ነው። ደነገጠ አባቱ። ተነስተው ሄዱ እንዳትከተለኝ፣ እንዳትከተለኝ ብለው አክርፎ ወዱ። ከዛ በጣም ተጨነቁ ሁላቸው፣ ፈሩ። ክራም ፈራ፣ ጽናትን ፈራች። ምን ይል ይሆን? ፈቃድ አናገኝም ይሆን ብለው በጣም ፈሩ ማለት ነው። ከዛ በነገታው ጠሯት ለጽናት ጠሯት ማለት ነው። አንቺ ለልጅ ትወጂዋለሽ፣ ለልጅ ትወደው ይሆን ወይስ እንዴት ነው ብለው ብቻቸው እየተናገሩ ነበር። ከዛ ጠሯትና አንቺ ለልጅ ትወጂዋለሽ? አልባት እንዴ? አዎ በጣም ነው፣ በጣም ወደዋለሁ፣ በጣም ነው፣ እንደውም በጣም ነው ማፈቅረው አለቻቸው። ከዛ ኪራም እኔማ ያለ ጽናት መኖር አልችልም ያለጽናት እኔ መኖር አልችልም። ካልፈቀደልኝ እንዴት ብዬ ነው ያለጽናት መኖረው ብ ብሎ ለብቻው እያወራ ነበር ማለት ነው። ከዛ አባታቸው አስበው በቃ መወስን አለብኝ፣ የልጃችን ደስታ ነው ማየት የምንፈልገው። እሱ የሚያስደስተው ከእሱ አመሆን የሚያስደስተው ከሆነ ችግር የለውም ፈቅዳለሁ ብለው ወስን መጡ። ከዛ ክራና ጽናት ተቀምጠው አብረው ተቀምጠው እያለ በር ከፍተው ጎብ በጣም ደነገጡ ደነገጡና ና እንዴ አባት መጣ እንዴ አሉት ተቀመጭ አልባት ለጽናት ተቀመጠች ማለት ነው እና እስካሁን የእናንተ ፍቅር ደብቃችሁ መቆየት ጥሩ አልነበረም ግን ፍቅር ላፈቀረውና ስሜቱ ላይ ያለበት ነው የሚያውቀውና አሁን ፈቅጄላችኋለሁ አለት አሉት። ተስማምቻለሁ አሉ ማለት ነው። በጣም ደስ አላቸው። እንዲህ እናቴ አባቴ ብለው ተቃቀፉ ማለት ነው። ውዶትዬ በጣም ደስተኛ ሆኗል። ጽናትም እንደዛ እና በክፍል ስልሳ አምስት በአዲስ ቪዲዮ ይዤላችሁ እመጣለሁ። ውዶትዬ ውድ ይዳረጋችኋለሁ። እስኪዛኛው ላይክ